አሸናፊ እንድንሆን ምክንያቱም የእኛ ብቻ አይደለም፣ የሁላችንም ነው። ሁላችንም እጅ ስልክ ውስጥ የሚገኝ ነው፣ ከያለንበት ነው። ኳሶችን ብንፈልግ በድምፅ ብንፈልግ፣ በጽሁፍ የፈለግነውን መረጃ በትኩስ በየ24 ሰዓቱ የምናገኝባቸው ሁኔታዎች ነው ያሉት እና ኢትዮጵያ ተቀዳሚው የስፖርት ምርጫ ነው። አራት ሶስት ስፖርት በኢትዮጵያ ታዲያ ምርጫቸውን በቴሌግራም በጣም ቀዳሚ ነን ከ582 ሺህ በላይ ተከታይ ያለን። በቲክቶክ ግን አስገራሚ ያደለ የተጫዋቾች ታሪኮችን የተለያዩ ነገሮች አሉና ገባገባ እያሉ ከ440 ሺህ በላይ ተከታይ ባለን የቲክቶክ ቻናላችን እየገባችሁ ትኩስ ትኩስ መረጃዎችንም ማግኘት ትችላላችሁ። ስለዚህ በፉትቦል ፉትቦል ኢንፎርማቲቭ ኮንቴንት ነው እጩዮን ነው እየገባችሁ አራት ሶስት ሶስት ስፖርት በኢትዮጵያን እንድትመርጡ አብራችሁን ቆዩ። ሀሳብ ነስታችሁ መረሳችሁ ይቀጥል ሪያል ማድሪድ ከጁቬንቱስ የሚያደርጉትን ጨዋታ ደግሞ በቀጥታ ወደ እናንተ ይዘንላችሁ ነው የምንቀርበው፣ ማለት ነው። ሪያል ማድሪድ ከጁቬንቱስ ከሚያደርጉት ጨዋታ ደግሞ ምናልባት አስቀድመን አንድ ነገር እናነሳ። ቼልሲ አያክስን ይገጥማል። ያለፉትን ሁለትና ሶስት ጨዋታዎች ጥሩ መነቃቃት ላይ ይገኛል ቼልሲ። ኖቲንግሃምን ያሸነፉባቸውን ሁኔታ ተመልክተናል። ከዚያ በፊት ሊቨርፑልን ያሸነፉበትን መንገድ ተመልክተናል። በአምስት ተከታታይ ጨዋታ ቀይ ካርድ ቢወጣባቸውም ከቤንፊካው ጨዋታ በኋላ ግን በቀይ የወጡበትን ጨዋታዎች ማሸነፍ ጀምረዋልና እና ቼልሲ ዛሬ ደግሞ የ41 ዓመቱ የአያክስ ግብ ጠባቂ ላይ ጎን ለማስቆጠር ትልቅ ፈጠና ይጠብቃቸዋል። ምናልባት የአያክሱ ግብ ጠባቂ ምናልባት ለአድማጮቻችን ለማሳየት ይከብዳል። ዛሬ የቋሚ አስተላለፍ ይጀምራል የተባለው የ41 ዓመቱ ትልቅ አዛውንት ግብ ጠባቂ ነው እና ጨከነው ያስቆጠሩበታል የሚለውን ነገር አርባ ዓመት እነ ቡፎን አሳይተውናል አይደል? የዚህ ግን ዛሬ እንትን ነው፣ ፊዚካሊቲ ሆና ሸምገል እንዳለ ያስታውቃል። አሁን ክርስቲያኖ ሮናልዶም እኮ 40 ዓመት ሞልቶታል ግን በፊት ከምታውቀው ክርስቲያኖ ሮናልዶ ፊዚካሊ ለውጥ አይቻሉ፣ ግን የእሱ ግን አቢሊቲ ዶሃሎች ና በቃ ጠንከር ያሉ ናቸው፣ ሁሉም ነገሮች እና እንዴት ነው የሚጠበቅ ጨዋታዎችንም አብዴት እናደርጋለን። አ ስለ ቼልሲ ጉዳዮች እናንሳ በሚለው ነው። ከኤፍቲፒ ጋር የአንድ ዓመት ኮንትራት ተፈራርመዋል። ከዚህ በኋላ የጌታ ስፖንሰር ይኖራቸዋል። ይሄን ያህል ትልቅ ክለብ ስፖንሰር አጥቶ በጣም ሲቸገር እየተመለከትን ነበር፣ ከቅርብ ጊዜ ወዲህ ማለት ያው ስፖንሰር አጥቶ ሆኖ ሳይሆን እነሱ ባቀረቡት ፕሮፖዛል እና ፕሮጀክት የሚስማማ ቲም አካል ጠፍቶ ነበረ። አሁን ላይ ባለው ሁኔታ ግን ዛሬ ከኤፍቲፒ ጋራ ወደ 8.7 ሚሊዮን አካባቢ በአመት ሊያስገኝላቸው የሚችለው የእጅታ ኮንትራክት ፊርማ የተፈራረሙት። ከአያክስ ጋራ እንዴት ነው የዛሬውን ጨዋታ ሚሊዮን እናንሳ በአያክስ እና በቼልሲ መካከል የሚደረገውን ጨዋታ ደግሞ በምንመለከትበት ሰዓት ላይ ምናልባት በቼልሲ ቤት ቅድም ስንነጋገርም እንደነበረው እንዳልከው ምሮባ የቀይ ካርዶች በጣም በዝተው ነበረ። በየጨዋታው ኢቭን አሰልጣኙ ራሱ ጨምሮ ቀይ ካርድ የተመለከተባቸውን አጋጣሚዎች ተመልክተናል። ብዙ ነገሮች ይነሳሉ። በእርግጥ መጀመሪያ አካባቢ ላይ የተለያዩ የራሳቸው የሆነ ሪዝን አለ። አሁን ለምሳሌ ቋሚ የሆነ ሁሉም ሼር የሚያደርጉት አንድ ሪዝን አለ ማለት ትንሽ ሊከብድ ይችላል። ግን ደግሞ ሁሉንም ግን በየጨዋታው እንደ የጨዋታው እንቅስቃሴ እንደሚያጋጥማቸው አክሲደንት የተለያየ አይነት ቀይ ካርዶች ናቸው ያሉት። ለምሳሌ በማንቸስተር ዩናይትድ ጨዋታ ላይ ለምሳሌ ሳንቼስ ያገኘውን ቀይ ካርድ በምንመለከትበት ሰዓት ላይ በመጀመሪያዎቹ ደቂቃዎች በጣም ጫና በስቶበት ነበረ ቼልሲ ከዛ በኋላ ያንን ጫና አብዞርብ ለማድረግ በሚሞክርበት ሰዓት ላይ ጥፋት ሰራ እና በቄ ካርድ ሊወገድ ይችላል። ከዚህ ውጭ የነበሩት ጨዋታዎች ላይ ደግሞ ባለቀ ሰዓት ነበር እነዚህ ነገሮች ሲመለከት የነበረው እና ባለቀ ሰዓት ትኩረት የመበተንም ነገር ተመልክተናል። የአሰልጣኙን ጉዳይ ደግሞ በምናይበት ሰዓት ላይ በጣም ኢሞሽናል በሆነ ሞመንት ላይ ኢሞሽናል ሆኖ ስለተገኘ ነው እንጂ ሌላ ጥፋት አጥፍተው አይደለም በቄ ካርድ የተወገደ የነበረው እና የቄ ካርዶች በጣም በዝተዋል። ግን በቼልሲ ቤት ግን ከቄ ካርድም ውጭ ደግሞ ቋሚ 11 የሚባለው ወይም ደግሞ ከጨዋታ ጨዋታ ሁሌ እንመለከተዋለን የምንለውን ነገር በተደጋጋሚ እያየን አይደለም። በፊትነስ ጉዳይ ሊሆን ይችላል በተለያዩ ሪዝኖች ሊሆን ይችላል። በዚህኛው ጨዋታ ላይ ደግሞ ለየት የሚያደርገው ሮበርት ሳንቼዝ ወደ ተጠባባቂ ወንበር የወረደበት አጋጣሚ ያለና ዮርገንሰን ነው በቋሚ 11 ውስጥ የገባው። ከዛ ውጪ ደግሞ ሞይስስ ካይሴዶ፣ ኤንዞ ፈርናንዴዝ እና ሮሚዮ ላቪያ አንድ ላይ የሚጫወቱበትን እድል አግኝተዋል። ግን ሲጫወቱ ግን ወረቀት ላይ ከተመለከት ነው ካይሴዶ በቀኝ በኩል ነው የሚጀምረው። ሶ ፈርናንዴዝ እና ላቪያ ናቸው እዛ ጋ የሚጫወቱት ግን ደግሞ ብዙ ጊዜ እንደምንመለከተው ሜክ ሺፍት ፉልባክ ነው እንደ ካይሴዶ አይነት ስድስት ቁጥር ተጫዋች የሚሆነው እንጂ ስድስት ቁጥር ቦታ ላይ ይቆያል ማለት አይደለም። ሶ ሶስቱ የሚያደርጉት ካይሴዶ ፈርናንድ ኳስ ከባክ ከምንላቸው ለምሳሌ ራሱ የሀሪ ማጓየርን ጉዳይ እናነሳለን። ነገር ኳስ ላይ እንዴት ከምባክ እንዳደረገ ብዙዎች ሳይገመቱት፣ ብዙዎች ንቀውት ምናምናም ነገር ምን ደረጃ ላይ እንዳለ አሁን ላይ እየተመለከትን እንገኛለን። የኮምፓኒም ጉዳይ ከዛ ጋር የሚያያዝ ይመስለኛል። ምክንያቱም ምናልባት በርንሌን ይዞ ወደ ታችኛው ዲቪዚዮን በሚወርድበት ሰዓት ላይ ወደ ታችኛው ዲቪዚዮን በወረደበት ሰዓት ምናልባት በዛ ሊቀጥል የሚችልበት እድል ይኖራል። ግን ደግሞ ትልቅ ቡድን ግን ይፈልገዋል ተብሎ አልታሰበም ነበር። ባየር ሙኒክ ሊስት ውስጥ ነበረ፣ ግን ሊስት ውስጥ ግን ኦልሞስት መጨረሻ ላይ ነው የነበረ የነበረው ብዬ አስባለሁ። ምክንያቱም ሲናገሩ እንደነበረው ነው። ኔጌሊስማን ነበረ ከዚህ በፊት አብሮ ተሰርቶ የነበረው። ቱሄልን መልሰው እዛው ኮንትራቱን አራዝሞ እንዲቀጥል ለማድረግ ሞክረው ነበር። አልተሳካም። ሀንስ ፍሊክ የቀድሞ አሰልጣኛቸው፣ እሱም ሊሆን አልቻለም። ጃቪ አሎንሶ ደግሞ በቃ ድሪም የሚባለው ደግሞ አይዲያል የሚባለው ኮቻቸው ነበረ እዛ ያሰለጥናል ተብሎ የታሰበው የእሱም ጉዳይ አልተሳካም። ኢቭን አሰልጣኝ ኤሪክ ቴን ሃግ ሁላ ሳይቀር ባየር ሙኒክ ከኮምፓኒ አስቀድሞ ነበር ፈልጎት የነበረውና ኦልሞስት ሁሉም ሁሉንም ካጣ በኋላ ወይ ደሞ ከሁሉም ጋር መስማማት ካቃተው በኋላ ነው ወደ ኮምፓኒ ጋር ሄዶ የቪንሰንት ኮምፓኒን እንግዲህ ቋሚ አሰልጣኝ አድርጎ የቀጠረው። ግን ደግሞ ይቆያል ተብሎም አልታሰብም። አትሊስት አንድ አመት ታይቶ ከዛ በኋላ ግን ሌላ አሰልጣኝ ደህና አሰልጣኝ በሚኖርበት ሰዓት ላይ እሱን እናስገባዋለን የሚል ሀሳብ የነበራቸው ግን ደግሞ ከተመለከት ነው በኋላ ዋንጫ በእርግጥ ምናልባት የቡንደስ ሊጋውን ዋንጫ ማንሳት ምንም የተለየ ነገር ላይሆን ይችላል ግን ደግሞ በቻምፒየንስ ሊጉ ላይ ያደረገውን ተፎካካሪነት ከተመለከትም በኋላ ግን ሞር ምን አይነት አሰልጣኝ እንደሆነ፣ ምን አይነት አቅም እንዳለው ተመልክተናል። ለዛም ነው ሪዋርድ ያደረጉት። ስለዚህ ይሄኛውም ጨዋታ ከኮምፓኒ አንጻር ጥሩ ነገር የምንመለከትበትና ምናልባት ኮንትራቱን ካራዘመ በኋላ የሚያገኘው ጥሩ የማሸነፍ ወይም ደግሞ አሸናፊ የሚሆንበት ጨዋታ ይሆናል ብዬ ገምታለሁ። ሮባ አዎ፣ ክብራትና ክብራን ቆይታችሁን ከኛ ጋር ማድረጋችሁ አይ ዘንጋ እንላለን። ምናልባት የሊቨርፑል ጨዋታ ምስል ስርጭታችን እያስመለከተን ነው የሚገኘው እና ስፖርቲንግ ከማርሲም የሚደረጉ ጨዋታዎች አሉ። ምናልባት አንድ ነገር ለመጨመር ያክል ጨዋታው ሊጀመር ተጫዋቾች ወደ ሜዳ እየገቡ ነው የሚገኘው እሱን ከማንሳታችን አስቀድሞ ደግሞ ምናልባት ምናልባት እዚህ ጋር ሳይነሳ እንዳይታለፍ የተባለ ጉዳይ አለ የሞናኮ ከቶተናም ሁኔታ ቶተናም ከሜዳውና በደጋፊ በቪላ ተሸንፏል ሁለት ለአንድ የቶተናምስ ጉዳይ ከምን አንጻር ይታያል ው ምናልባት ቶተናም ከሚያደርገው ጨዋታ አንጻር ደግሞ የተሸነፈበት አጋጣሚ አለ። በእርግጥ ቪላ ቀላል ቡድን ነው ማለት ይከብዳል። የተሸነፈው በቀላል ተጋጣሚ ነው ብሎ ማሰብ ሊከብድ ይችላል። ግን ደግሞ በአጠቃላይ ግን ቪላ ራሱ ራሱን የቻለ ከባድ ቡድን ነው። በእርግጥ በዘንድሮ ሲዝን ላይ በብዙ መልኩ ሲወርድ ተመለከተ ነው ነበር የምናቆም ቪላ አይደለም እየተመለከትን የምንገኘው፣ እና በተወሰነ መልኩ የአቋም መውረድ መዋዠቆችን እየተመለከትን እንገኛለን። ከዛ ውጭ ግን በአጠቃላይ ስንመለከተው ግን ሞር ቶተናምን ጉዳይ አዲስ አሰልጣኝ ነው፣ አዲስ ሲዝን ነው፣ አዲስ የጨዋታ ስታይል አዲስ ከባቢ ነው ለመልመድ እየተሞከረ የሚገኘው እና በዛ ጨዋታ የመንገራገጩ ነገር ወይም ደግሞ የመሸነፉም ጉዳይ ምናልባት ከሚደረገው ፕሮሰስ ወይም ደግሞ ከሚያደርጉት ነገር አንጻር የሚጠበቅ ነገር ይመስላል። ምክንያቱም ሞር ከዚህ በፊት ከነበረው እንቅስቃሴ አንጻር ከተመለከትን ቶተናም እንደዚህ አይነት ፐርፎርማንስ በሚያደርግበት ሰዓት ላይ ብዙ ጥያቄዎች ይነሱ ነበር። አሁን ላይ ግን እንደ አዲስ እየመጣ ወይም ደግሞ እንደ አዲስ እየተገነባ ያለ ቡድን ስለሆነ ቶተናም ላይ ብዙ ተሸንፏል ብለህ የምታነሰው ነገር ላይኖር ይችላል። ግን ይህን ጨዋታ ግን ማሸነፋቸው ግን ወይ ደግሞ ማሸነፍ የሚችሉ ከሆነ ለቀጣይ ጨዋታዎች ትልቅ ስንቅ ሊሆናቸው እንደሚችል መገመት ይቻላል። ምክንያቱም ከመሸነፍ ወደ ማሸነፍ በሚመጣበት ሰዓት ላይ በእርግጥ ኖርማል ማሸነፍ ብቻ ሳይሆን የቻምፒየንስ ሊግ ጨዋታ ማሸነፍ ነው የሚሆነው እና ወደ ቀድሞ ሪትማቸው ሊመለሱ የሚችሉበት ጥሩ ጨዋታ ይሆናል ብዬ አስባለሁ። ምንም ጥያቄ የለውም። ለክለቦች ጥሩ ጥሩ ሪትም ነው የሚያገኙበት። ምንም ጥያቄ የለውም። ምክንያቱም የአውሮፓ መድረክ መኖሩ ምናልባት ከሚፈጥረው ዝለት ባሻገር በአንዳንድ ተጫዋቾች ላይ ግን ይበልጥ ተነሳሽነት ራስ ማሳያ መንገድም ስለሆነ ባላቸው አቅም መንገድ በጥረት የሚጫወቱባቸው ሁኔታዎች አሉ እና አብረን የምንመለከት ነው የሚሆነው። የጨዋታ ግምት እናስቀምጥ። ሪያል ማድሪድ ከጁቬንቱስ ወደሚለው ደግሞ ከመምጣታችን በፊት የሊቨርፑልን የቶትናምንና የቼልሲን ግምት አስቀምጠን በስፋት ደግሞ ለሪያል ማድሪድ ሁኔታ እንግባ። አው፣ ምናልባት ስለ እነሱ ጨዋታዎች የግምቱን ጉዳይ በምናነሳበት ሰዓት ላይ ሞር ከባየር ሙኒክ እና ክለብ ብሩዥ መካከል ያለውን ስንመለከት የባየር ሙኒክ ይህንን ጨዋታ በቀላሉ ሊያሸንፍ የሚችልበት እድል ይኖራል ብዬ አስባለሁ። ምናልባት አራት ለአንድ በሆነ ውጤት ሊያሸንፍ የሚችልበት እድል ይኖራል ብዬ አስባለሁ። ፍራንክፈርት ከሊቨርፑል ደግሞ በሊቨርፑል ሁለት ለአንድ አሸናፊነት የሚጠናቀቅ ይመስለኛል። ቼልሲ ከአያክስ ቼልሲ ሶስት ለባዶ ያሸንፋል ብዬ አስባለሁ እና እነዚህን ይመስላሉ የኔ ግምቶች ዘሪ። በጣም ተጠባቂ ጨዋታ ነው ያው ጁቬንቶስም በኩሙ ሽንፈት አጋጥሞት ነው አደለ፣ ጨዋታ የሚጀምረው ሪያል ማድሪድም ተቸግሮም ቢሆን አንድ ለባዶ አሸንፎ ነው ወደዚህ ጨዋታ የመጣው። ጁቬንቶስ እንደሚታወቀው ከጊዜ ወደ ጊዜ ኃያልነቱን እያጣ ያለ ክለብ ነው። ለተከታታይ ስምንት ዓመታት በልቷል አደለ፣ የጣሊያን ሴሪያ በሻምፒዮንስ ሊግ መንገስ አልቻለም። ነገር ግን አሁን ያው ኢጎር ቱዶር ያውቁታል፣ ቲሙን በአሲስታንት ኮችነትም በላዚዮም የሰሩ እዛው ያሉ አሰልጣኝ ናቸው እና ዛሬ በጣም ትልቅ ፍትግያ እናያለን ብዬ አስባለሁ። በባለሜዳዎቹ በሎስ ብላንኮቹ ሪያል ማድሪድ ሁለት ለባዶ በሆነ ውጤት ይጠናቀቃል ብዬ አስባለሁ። ሊቨርፑል የሊቨርፑል ጨዋታ ከባድ ነው። ያው ፍራንክፈርት ሜዳ ላይ ሄዶ ነው የሚጫወቱት። በጠባብ ውጤት አንድ ለባዶ አሌክሳንደር ኢዛክ ብቻ ያስቆጥራል ብዬ አስባለሁ። መልካም ያው እኔ ደግሞ የሊቨርፑልን እኔም ያሸንፋሉ ወደሚለው እምነት ያለብኝ፣ ምክንያቱም ዛሬ በልህም በምንም ብለው ነጥብ ይዘው መውጣት ያለባቸው የሚል እምነት አለኝ። በሪያል ማድሪድ ጨዋታ ግን ኳሱን ለማስቀጠል ጥረት እያደረገ ይገኛል። አሪፍ ኳስ ኳስ ኢብራሂም ብራሂም ዲያስ ብራሂም ዲያዝ ሞሮካዊ ኢንተርናሽናል ኳስ ወደኋላ ለኤደር ሚሊታው ኤደር ሚሊታዊ ኳሱን ወደፊት ላከ። ሎስ ብላንኮቹ ወደፊት ለመግባት ጥረት እያደረጉ ይገኛሉ። ነገር ግን ኳሱ እንደገና ወደኋላ ቲቦ ኮርቷ ኳሱን ለቫልቬርዴ ሮጋዊ ኢንተርናሽናል ፍሬድሪኮ ቫልቬርዴ ከ1650 ውጭ የሚመታቸው ኳሶች ይለያሉ። እንደገና ኳስ ወደፊት፣ አርዳ ጉለር አሪፍ ኳስ ወደፊት ልኳል። ለመግባት ጥረት እያደረጉ ይገኛሉ። ስ ብላንኮቹ መሃል ላይ ኳስ ይገኛል። እንደገና አርዳ ጉለር ኳስ ወደፊት አንሸራሸረ። አሪፍ ኳስ ይመስላል። በግራ መስመር ለመግባት ቪኒሲየስ ጁኒየር ያው በመሃል አሪፍ ኳስ መለሳለ ሮባ። ነገር ግን ተደራርበው ኳሱን አውጥተውታል። አሁንም አልቫሮ ካሪራስ ኳሱን ወደ ቀኝ ገለበጠ። ለፍሬድሪኮ ቫልቬርዴ ቫልቬርዴ ቫልቬርዴ ኳሱን እያንከባለለ ይገኛል። ለቹዋሚኒ ቹዋሚኒ እንደገና ኳሱ ወደኋላ አሪፍ ኳስ ይመስላል። አንድ ሁለት እያሉ ይገኛሉ። ወደ ሶስተኛው ደቂቃ የተሸጋገር እንገኛለን። ሎስ ብላንኮቹ ከአሮጊቶቹ ጁቬንቱስ የሚያደርጉት ጨዋታ ቪኒሽያስ ጁኒየር በግራ መስመር ለመግባት ጁኒየር ነገር ግን ኳሱን ተነጥቋል። በዮርኬሊኖ ኳሱን የተነጠቀው እንደገና ወደፊት ነገር ግን ኳስ ወደ ውጭ በመውጣቱ የጅ ውርወራ የሚከናወን ይሆናል። ፔር ካሉሉን እየተመለከት ነው እንገኛለን። አው ጃቪ አሎንሶ የሎስ ፕላንኮቹ ማሰልጣኝ ታክቲክ በመናገር ላይ ይገኛል። ሮ አይ ቤሊንጋም ጨዋታውን ሲጀምር ፊት ለፊት ቆሞ ነበር ያየሁትና በጨዋታ እንቅስቃሴ ማድሪዶች ኳስ ሲይዙ መሃል ሜዳው ላይ ሳይሆን እያገኘ ነው የነበረው ፊት ለፊት ላይ ነበረ አጥቂ ሆኖ እንዲጀምረው ብዬ ነው ዛሬ አው ኢጎር ቱዶሩን እየተመለከትናቸው እንገኛለን የ47 ዓመቱ አሰልጣኝ እስካሁን በጁቬንቶስ 22 ጨዋታዎችን መርተዋል ከ22ቱ ጨዋታ አስሩን አሸንፈዋል በስምንት ጨዋታ ብቻ ሲወጡ በተቀሪው አራት ጨዋታ ደግሞ ተሸንፏል ማለት ይቻላል። አሪፍ ኳስ ለመግባት ጥረት እያደረጉ ይገኛሉ ኩፕ ሜነርስ ነገር ግን እዛው ኳሱን አስጥለውታል ኤደር ሚሊታው ነው ኢንተርሴፕት ያደረገው አደገኛ ኳስ ኦ ጁቬንቶሶች በካውንተር አታክ ለመግባት በተደጋጋሚ በአራት ደቂቃ ውስጥ እየተመለከትናቸው እንገኛለን። ቱራምን እየተመለከት ነው እንገኛለን። ኬፍረን ቱራም ወንድሙ ለኢንተር ሚላን ይጫወታል አይደል። አባታቸው ቱራም ተጫዋችነት ያለፈ ነው ለፈረንሳይ ብሔራዊ ቡድን ሲጫወት የነበረ እውቅ ተጫዋች ነበር አባታቸው። አዎ፣ ኳሱ ወደኋላ ቫልቬርዴ፣ ኳሱ ለቲቢያ ኮርቶ፣ ኮርቷ ለኤደር ሚሊታው ብራዚላዊ ኢንተርናሽናል ኳሱን እያንከባለለ ይገኛል እዛው ለሚያጣምረው ለአሴንሲዮ ሰጥቶታል። ሰጥቶታል አሴንሲዮ በእግሩ እየተጫወተ ይገኛል። በትክክል ሮባ ራውል አሴንሲዮ ኳሱን ወደፊት ላከ። ደፊላከ እንደገና በግራ መስመር አልቫሮ ካሬራስ ኳሱን ወደፊት ደፊት ለቹአሚኒ ፈረንሳይ ኢንተርናሽናል ይሄን ተጫዋች ስናስታውስ ገና